ያወራል በእራሷ በአፏ ነው የነገረችን። ሀቢባ በእራሷ በአፏ ቢሮ ላይ እየነገረችን ነው። ቆይ ስትነግረው ቮይሱን ልታሰማኝ ትችላለህ? ያለችበትን እኔ ብር ሰጥቶኛል ማርቆስ ያለችበትን ቮይስ ልታቀርብ ልታሰማን ትችላለህ? እዚህ ጋር ክፈተው። ኦኬ። ቢሊቭ አንቺ እንግዲህ እንትን የምትይውም በይ እንጂ እኔ እየነገርኩሽ ነው፣ ያለውን ፋክት እየነገርኩሽ ነው። የዛሬ ሶስት አመቱን ምን ሊያደርግ ነው እኔ ጋ የሚቀመጠው? ብር ማርቆስ አለ። ብር ከበላችሁ ደረሰኝ አቅርብ አልኩት። ደረሰኝ የለኝም አለ። እሺ በምን አወቅ ታዲያ እራሷ ነግራኝ ስት የነገረችበትን ቮይስ አቅርብ አልኩኝ። አቢባ በእኔ ጉዳይ ሲሰማ ይሄ ነገር ይፈጠራል ብያስቀምጥ ነበር ያለው። አሁን ያለ ማስረጃ ሰው በወንጀል አይቻልም። አንድ ሰው ያለ ማስረጃ ሰውን የሚወነጅል ከሆነ ከዛ ሰው ጋር ፐርሰናል ችግር አለበት ማለት ነው። ታራ ሳማኝ ሆነ። ያለ ማስረጃ ሰው አይወነጀልም። ማስረጃ ይላል ነገር ሪም ሪም እንደዚህ አለችኝ ካልኩኝ ቮይስ ማቅረብ አለብኝ። የሪምን ድምፅ እንደዛ ያለችበትን ዝም ብዬ ማንም እከሌ እንዲያለኝ ብዬ ማውራት አልችልም። እከሌ እንዲያለኝ ማስረጃ፣ ያለ ማስረጃ ማንንም ሰው ምንም ነገር ተቀባይ። አንተ እኮ ራሱ ቢጎላይ እኔን ስትሰድበኝ ነበር በዚህ ቪዲዮ ባአሁን ተከራካሪ ና ጠበቃሲሰድብሽ ስክሪን ሪካርድ ካላመጣች ስንደሰደበሽ እኛ አንቀበድም። ምንም አይነት ማስረጃ የሌለው ነገር ውድቅ ነው። ቤት ማስረጃ የሌለው ነገር አይወራም። ይሄ የቤት ውድ ነው። ያለ ማስረጃ አይባልም። ከሌንዲናት ካላችሁ ስ ሪካርድ ቪዲዮ ማስረጃ ከብር በላይ ካላችሁ ደረሰኝ ይዛችሁ ቅረቡ ከዛኛ እሱ ደረሰኝ፣ ይሄ ጓደኛዬ ስለሱ አይደለም ወንድሜ፣ በደንብ አዳም፣ ስለ እሱ አይደለም ደረሰኝ ላከል ስለ ሴቶቹ ለወንዶች ለደላላ ሴቶች እንዲያጣብሱት የከፈለበት ደረሰኝ። ሴት ገዛሁበት። እነዚህን ሴቶች ከቴሌግራም ገበያ ላይ ነው የገዛኋቸው። የደላላ ኮሚሽን የሚያገናኙ ወንዶች አሉ። ለነዛ ወንዶች ብር እየከፈልኩ የው ከሌ ከሌ ከሌ እያለ ደረሰኝ ላከልኝ። አስራ ስምንት ደረሰኝ። ሀቢባ ጓደኛው ነው እኮ ቢጎላይኮ በጣም ቤስት ፍሬንዱ ነው። ምንም ወንድሙ የእናቱ ልጅ ቢሆን እዚህ ቤት ገብቶ የመናገር መብት አለው፣ ጓደኛው ነው ላልሹ። እኔ ደግሞ ይኸውልሽ፣ አቢባዬ እናቴ ተሙት ከነጭራሹ ከዚህ ልጅ ጋር ማለግባባኝ። እስኪ አንቺ እግዚአብሔርን፣ ጓደኛው ነው እንደ ጌታ እየተደዋወሉ እኮ ያልነበረ፣ እንደ ጌታ ጓደኛ ጌታን እን በጣም ኢንተርቴን የምታደርጊው እንደዚህ አይነት ነገር ከሆነ በጣም ቴንኪው አመሰግናለሁ። ወንድሜ ማስረጃ ይዘህ ስትመጣ ኤኒታይም ኦፕን ነው ቤቱ። ይጀመር አውቆ ነው ማስረጃ ላይ ያዘ ሰው ኦፕን ነው። ዝም ብሎ ግን ያለ ማስረጃ አካሌ እንዲ ነው እዚህ ቤት ተቀባ። ይጀመር እዛ ቢጎ ላይ እየተወራው ነው ያወራው። ምክንያቱም አምስት መቶ ሺህ ብር በልታለች ልጅ ተብሏል። በሰዓቱ ሁሉ የሚያወሩት ማለት ነው። አምስት ሳንቲም አላገኘው እኔ ልኬ ላታለ ብር በልተሻል የሚል አካል ደረሰኝ ይዞ ይምጣ፣ እናስተናግደዋለን። ማንም ሰው ማስረጃ ካመጣ እዚህ ቤት ምንም ይሁን ሰው ብቻ ይሁን ሃይማኖቱ፣ ብሔሩ፣ እንትኑ አንልምኛ። እዚህ ቤት ተበድግ ያለው የሚል አካል ከማስረጃ ጋር ይምጣ። አለቀ። እከሌ ዋሽታለች የሚል አካል ከማስረጃ ጋር ይምጣ። እኔም ደስ ይለኛል። የበላሁበት መቶ ቢሰጥሽ ለአንቺ በጣም ደስ ይለኛል። ግን እኔ ጋር አምስት ሳንቲም አልደረሰም። ጾፄ ደግሞ ያለው የእሷን ነገር እኔነኛ ወጣሁ ላለው ጾፄ አልነበረም በሰአቱ ጾጺ ከኔ ጋር አልነበረም። ከኔ ጋር የነበሩ ልጆች ነበሩ። ጾጺ ሲጀመር አልነበረም። እኔ ቢጎ ላይ የዚህ ልጅ ፎቶ ሳወጣ እኔ ነኝ ቢጎ ላይ ያወጣሁት እንጂ ማንም አይደለም። ማንም አያውቀውም ነበር። ጾጺ ሊትራሪ ያወራው ነገር በሙሉ ውሸት ነው። ምክንያቱም ጾጺ ይሄ ነገር ሀፕን ካደረገ ከስንት ጊዜ በኋላ ነው እኔ መቶ እንደ ጓደኛ ያወራኝ ስለ ጭን አሁን ማርቆስ ሰዓቱን ጠብቋል። መጣም አርባ ደቂቃ ስላረፈደ ፎቶውን አድርጌ ህዝቡ ፎቶውን እያየ ስለማን እየተወራ እንዳለ እያወቀ ይስማ እሺ እኔ ትናንትና በደንብ መናገር አልቻልኩም ነበር። ና ትናገራለህ። ከአንዴ ፎቶ ላድርግ። እስከዛ ፎቶውን አድርጌ ሰው ስለማን እያወራን እንዳለ እዚህ ጋር ያለ ሃያ ምናምን ሺህ ህዝብ ስለማን እየተወራ እንዳለ ማወቅ አለበት። ፎቶ ላድርግ አንዴ። እስከዛ ያሮፕን ቀጥ ኔ ፎቶውን ወደዚህ። ደውይለት ለምትሉኝ ደውዬለታለሁ። ሪጃክት እያደረገ ነው። እያዳመጠ ነው። እዚህ ጋር አለ። ግን ሂዝናት ኢናፍ መጥቶ ለራሱ ለመከላከል በምኑ ይከላከል እየሰማ ነው ዋትሳፕ ላይ እየደወልኩለት ነበር የሚወት አድርጌ እዚህ ጋር ሪጀክት ሪጀክት እያደረገ ነው ትናንትና ገብቶ በኮንፊደንስ ነገ ጠብቁኝ ስራ ስላለኝ ነው ዛሬ ነገ መጣለው እያንዳንድሽ ትዋረጃለሽ ማስረጃ ይዤ እመጣለሁ የሚዋረደው ምንድን ነው ቪዲዮ ቀራጭ ነው ተቀራጭ ነው የሚዋረደው ቀራጭ ነው የሚዋረደው ሰዎች እንደምትቀርጻቸው ሳያውቁ ስትቀርጻቸው አንተ ነህ የምትዋረደው እንጂ እነሱ አይደሉም አለቀ አሁን ፎቶን አውጣለሁ እና በሱ አካውንት አይደለም የሚያወራችሁ ላለው እኔ ስክሪንሾት ልክልሻለሁ በእሱ አካውንት ነው። ምክንያቱም የዚህ ልጅን ፎቶ ቢጎ ላይ ያወጣሁት እኔ ነኝ። ከኔ ጋር የነበሩ ሰዎች ስማቸው ይጠራ ቢባል ጾጽ አልነበረበትም። አውቃቸዋለሁ ስማቸውንም ልጠራልሽ ልሽ እችላለሁ። እንዳይመጣ ያደረጉት ጾጽ ተባባሪ አልነበረም። ጾጽ እዚህ ጋር አቴንሽን ስለፈለገ ነው እንጂ ምን የሚያውቀው ታሪክ የለም። ልነግራችሁ የምፈልገው ነገሩን ማስቀየር ስለፈለገ ነው። ጾጽ ነገሩ ከእንትን ካለ በኋላ ከስንት ጊዜ በኋላ መጥቶ እንትን ያለ ሰው ነው። ሶ እኔ ጨርሻለሁ። ሆሴን ማውራት የሚችለው ነገር ካለ ማውራት ይችላል። ቅድም ለአንቺ ያለው ፆፂ ምንድን ነው? መጀመሪያ ሲተዋወቃት በራሱ ፎቶ ነው የተዋወቃት ላለው። አንቺ ማስረጃ አቀርባለሁ ብለሻል። በየትኛው አካውንት ሲያወራሽ እንደነበረ ማስረጃ አቀርባለሁ ብለሻል አይደላ? ምክንያቱም እንዳልኩሽ ነው ያገኘሁት በዚህ ልጅ አካውንት ነው ፎቶን ያወጣሁበት። ቢጎ ቢጎላይ እኔ ብቻ ነበረኝ ነበረን እሱ መጥቶ ያንን ነገር ሲያደርግ ቀጥታ ፎቶ ነው የሰጠሁበት። እኔ ማለት ነው። በዛ ነው። አሁ ማራት ይቻላል እንዴ? ያ ፎቶውን ከዚህ ስልክ ወደዚህ ልኬ ወደ ጋላሪ ሴቭ እያደረግኩ ነው። ግን እየተሰማኝ ነው። ቀጥል ስሜ ሁሳም ይባላሉ። ማርቆስ አይደለም፣ ቢኒያም አይደለም ማለት ነው። እና ገና ሀይ ስኩል እያለው አስራስድስት ዓመቴ እያለ ነው መጀመሪያ ጊዜ ያናገረኝ ማለት ነው ቢኒያም። ስሙን አላቁም ትክክለኛ ስሙ ብዙ ብዙ እና የመጀመሪያ ጊዜ የመጀመሪያ ጊዜ ሳናግረው እቺ፣ እንደምታዩት እቺ ማን እንደሆነች አላውቅም። አሜሪካን እንድትመጣ ሚስቴ ነች እንድትመጣ እርዳኛ፣ የሆነ የምታውቀው ኢንፎርሜሽን ካለ ንገረኝ አለኝ ማለት ነው። እና ያገኘኝ አካውንት ላይ ቴሌግራም ላይ ስፖርት ቻናል ነበረኝ ከጓደኞች ጋር እንትን የምለው በዛ ነበር ያገኘኝ። እና ልጅቷ አሁንም እቺ ነች፣ እቺ ልጅቷ ነበረች እና እርዳት ብሎ ነገረኝ ማለት ነው። እና ከዛ ማውቃቸውን ሰዎች አጠያየኩለት ምናምን እና ከዛ አገናኘኋቸው እሱንና ለማውቃቸው ሰዎች ማለት ነው። እና ከዛ የሆነ ሰዓት ላይ ልጅቷ እኔን ማናገር ፈለገች በፕራይቬት ላይ። እና እኔ ደግሞ ማናገር አልፈለግኩም ልጅቷን በሬስፔክትፉል ወይ ማለት ነው። ከዛ በኋላ የሆነ ሰዓት ላይ በኋላ ቺ ታረገችብኝ ምናምን ምናምን ብሎ ነገረኝማ። ቺ ታረገችብኝ ቺ ባለጌ ምናምን ምናምን ብሎ ቀብጣጠረ። ኦኬ። ከዛ በኋላ ስለ ኳስ መልሶ ማውራት ጀመረ ማለት ነው። ስለ ሊቨርፑል ያወራኛል። ሊቨርፑል ደጋፊ ነኝ እና ስለ ሊቨርፑል ሲያወራኝ ትንሽ አወራን ምናምን። ከዛ በኋላ እዛው አሁንም አቆምን ወሬውን ከዛ ከሆነ ወራቶች በኋላ ተመልሶ የኔን ፕሮፋይል ፒክቸር አድርጎ ቴሌግራም ላይ አየሁት። ጀለስ ማለት ነው። ከዛ እኔና ጓደኛዬ እንትን አልነው ማለት ነው። ምንድን ነው አፋጠጥ ነው የሚባል አፋጠጥ ነው። ከዛ እዛ በኋላ ብሎክ አደረግነው እና ለብዙ ጊዜ አካውንቱ ላይ መጣም ነበረ፣ ቴሌግራም ላይ አንድ ቲክታክ ላይ የህቴን ለጥፏት እስካገኘው ድረስ ማለት ነው። የዛን ጊዜ በደንብ ተናገርኩት፣ ምክንያቱም እየተወራ ያለው ስለ እኚህ ሰውዬ ነው። እየተወራ ያለው ስለ እኚህ ሰውዬ ነው። እንዲታያችሁ፣ ሌላም ደግሞ ፒክቸር አለኝ። ይሄም እሱ ነው። በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት ይመስላል። ጺሙን በጣም ሲላጭ እና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውርር ያደረገበትን ፎቶ አሳያችኋለሁ። ትክክለኛ መልኩ እዩት፣ ይሄ ነው ፎቶ እና ጺሙን ሲላጭ እዚህ ጋር እዩት። እሱ የሚያሳያችሁ ላይ ጺሙ ሙልጭ ስላደረገ ወጣት ይመስላል። እዩ፣ ፋውንዴሽን ምናምን ተቀብቷል። ሁሌ በፍሊተር ነው ፎቶ ራሱ ከተነሳ በፍሊተር ነው የሚነሳው። ይሄ ነው መልኩ። ሁለተኛ ደግሞ ሐቢባ እንደምታውቂው እኔ ላይቭ ላይ መግባት አልችልም። ትናንትና ነው ኢቨን ሚዩት ራሱ ያስተማርሽኝ እና ስለ ብሄር እና ስለ ሃይማኖት ገብቶ ይናገር ነበረ እና ይህን አንዳንድ ሰዎች ይዝቱ ነበር አንለቅህም ምናምን እያሉ እና ሰዎች እንዲያቅ የምፈልገው ነገር በብሄር ተናገር ያላቅም ስለ ሃይማኖትም ተናገር ያላቅም እና እኔ አይደለውም ቢኒያም ነበረ ቢኒያም ኦር ማርቆስ ምናም የሚባለው ሰውዬ ነው እየገባ ሲሳደብ ቢኒያም ጌታቸው ነው እና ሁለተኛ ደግሞ ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው። ከድሮ ፌስቡክ